ዘበር ዜና ውድና የተከበራችሁ ተመልካቾች እንደምንላችሁልኝ የአዲስ መረጃዎችን ይሸላችሁ መጫለሁ። የእለተ ሐሙስ መረጃዎችን ይሸላችሁ መጥቻለሁ። መረጃውን ለማግኘት በቅድሚያ ለዚህ ቤት ሰብስክራይብ ላይክሽር እያደረጋችሁ ቤተሰብ እንዲትሆኑ በትህትና ጠይቃችኋለሁ። ያው ዛሬ እንግዲህ መሸት አድርጊያለሁ የመሸቱን መረጃዎች ለቀምቀም ማድረግ ይዤ መጥቻለሁ። ሁላችሁም በቤቴ አዲስ የሆናችሁ እንደተለመደው ላይክሽር ሰብስክራይብ በማድረግ ቤተሰብ የሆናችሁ ተቀላቀሉ። ዛሬ እንግዲህ ሰብአዊ ሽሪን ነው። ሁላችሁም ዱዓ አድርጎ ሀያ ሰባተኛው ቀን

ሁላችሁም ዱዓ አድርጉ። ረመዳን በጣም ፈጠነብን ሄደ። አላህ ሱብሐነሁ ተዓላ ለከርሞ ይበለን፣ ለከርሞ ሰው ያድርሰን። አመቱ አመቱ የምንጾም ያደርገን እንሻአላህ። አላህ ጾማችን ይቀበለልን። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሰዓዲ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? ልኝን ያለውላችሁ። አልሐምዱሊላህ ሰላማችሁ ብዘት ትርፍ ይበልን። ይበያላችሁበት የዓለም ዳርቻው ማለት በዓለም ደረጃ ሁሉ አላህ ይጠብቃችሁ። ያው ስለመሸብኝ ቸኩ ያለው ወሬን ራሱ በጣም እያፈጠንኩት ነው ያለሁት ፍጡር ደርሷል፣ እና በጣም ስራ ላይ ነበርኩኝ። ለእናንተ ስል እንግዲህ የማልሆነው የለም መረጃዎችን ለማቀበል በቃ ብዙ የምትናፍቁኝ ሰዎች አላችሁ ብዬ ነው እና። ሁላችሁም ላይክ ሼር አድርጉ፣ ሰብስክራይብ ማድረጋችሁን አትርሱ። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ታበረታቱ፣ በትህትና ጠይቃችኋለሁ። እንግዲህ ሚን አል-ዒዲን እያልኩኝ ከወዲሁ የዒዲን እንኳን አደረሳችሁ ልላበስ እወዳለሁ ማለት ነው። እንኳን አደረሳችሁ፣ ኩሉ አመቱ ኸይር ብያለው። ኢንሻላ አላህ ስብሓን ወተዓላ ደግሞ ከዚህ እንዳደረሰን ኤዳችንን ደግሞ በሰላም በደስታ አክብረን የምንሸኘው ያደርገን ቀጣዩን ኤዳችንን ቀጣዩን ረመናችንን ለመቀበል ያብቃን ማለት ነው። አምና እኛ ጋ የነበሩ ዘንድሮ የሉም። እኛ ደግሞ ለከርሞ ወይም ለሚመጣው ለመጭ ረመን ምን እንደሚፈጠረ አናውቅም እና

ጾማቸውን ከተቀበላቸው ዱዋቸውን ከተቀበላቸው ባሪያዎቹ ይበለን፣ ወንጀላቸውን መክፈሪያ አድርጎ ከድጋግ ባሪያዎቹ ይዘግበን። ጋላችሁ ሁላችሁም ዱ አድርጎ የዛሬው እንግዲህ ወሬ ማለት ነው፣ በጣም በፍጥነት ሆኗል። ያውኒ በፍጥነት ማውራት አይሆንልኝም። አፌ ሁሉንም እየያዘው በነገራችን ላይ እና በጣም ስለቸኮልኳች ኮሉ እየተነሳ በጣም እየፈጠንኩ ነው እያወራሁት ያለሁት ማለት ነው። ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። አላህ አፌ ይስጠን ለማንኛውም ነገር። ከሁሉም ነገር በላጭ ጤና ነው። ጤና ይስጠን በሰላም በደስታ ቤተሰቦቻችን ጋር የምንገናኝበትን ጊዜ ያቀርብልን። የሰው ቤት ሰራተኝነት በቃ ብሎ በራሳችን ቤት የምንኖር ያደርግን። ይህ የሰው ቤት ኑሮ በጣም ያሰለቻል፣ ያደክማል። እና ደግሞ እስከ መቼ ብላችሁ ታስቡት። የሰው ቤት ሰራተኝነት እስከ መቼ ብለን ስናስበው በጣም ነው እና የሚከብደው። አላህ የራሳችንን ያለውን ርዝቃችንን ደግሞ በሀገራችን አድርጎልን፣ ኢንሻ አላህ ቤተሰቦቻችን ጋር የተፈጣጠርን እያፈጠርን የምንጾም ያድርግን።

የምናከትም ይሆናል ብኢዝኒላ ኢንሻአላህ ሁላችሁንም እወዳችኋለሁ፣ አከብራችኋለሁ። አላህ ይጠብቃችሁ በያላችሁበት የዓለም ዳርቻ። በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቶልኝ እያልኩ የምሰናበታችሁ ይሆናል። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ለፍጥሩ እንግዲህ ተፍተፍ እያለ ነው ያው ሰዎች ትንሽ ሌላ ቦታ ሰራርተን ሊያፈጥሩ ስለሄዱ ግማሻችን ያለ ነው። ለዛ ነው በዚህን ሰዓት እንጂ ቪዲዮ የምቀርጸው። ዛሬ በጣም ተአኽቼ ነው እየተነሳሁ። በጣም ደንግጬ ነበር። ለዛ ነው። ባይ ባይ